ወዳጅ የለም። ሁሌም ጭንቅላታችሁ ውስጥ ይሄን አስቀምጡ። በተለይ ሚዲያ ላይ ቋሚ ወዳጅ የለም። ዛሬ ምድር ላይም ቋሚ ወዳጅ ጠፍቷል። ዛሬ የወደዳችሁ ነው ነገ ተገልብጦ ጠላት የሚሆነው። ስለዚህ መድኃኒዓለም አይጥላችሁ፣ መድኃኒዓለም አይቀየርባችሁ። አለቀ። ሰው ወደዳችሁ፣ ጠላችሁ፣ ይሄ እኮ የህይወት ፕሪንሲፕል ነው። ላይፍ ላይ ያለ ነገር ነው። ወዳጅ ይቀየራል። እማትመቿቸው ይጠሏቸው የነበሩ ሰዎች ደግሞ እንደ ድንገት ወዳጅ ይሆናሉ። ሳቤላ ዛሬ ጠልታይ ሌላ ሴት ብትሆን ትላንት ደግሞ እንደ ሳቤላ እንደምትስትወደኝ ኖራ ዛሬ እንደጠላችኝ። ዛሬ ደግሞ ማን አለ መሰላችሁ? ትላንትና ደብራቸው የነበሩ ሰዎች ደግሞ እንደዚህ አይነት ሰው አመሲንም ነበር ጉቺዬ፣ አሁን ስናቅሽ ወደድንሽ ብለው ደግሞ ይመጡ አሉ። እነሱ ለምን ባለፈው ጠላችሁ ይልላቸው ነው። ትላንትም ሲጠሉ ይልክናቸው፣ ዛሬም ሲወዱ ይልክናቸው። ስለዚህ እኔ የምለው በተለይ ለምትወዱ ልጆች፣ ሞዴሬተርሽ ነበረች ለጠፈችሽ፣ መድሃኒ ዓለም አይለጥፈኝ። ምን አገባኝ እኔ? ስትለጥፈኝ ለጥፈኝ። ለምን አትነቀሰኝም ከፈለገች? ከኔ ህይወት የሚጨምር ነገር አለ የሚቀንስ ነገር አለ? ዲዩ ቲንክ ሚዲያ ላይ ተወጥቶ የሚወራው ወሬ ሁላ እውነት ይመስላችኋል? ትላንት ስንት ነገር ስንሰማ ነበር አይደል? ስንት ነገር ሲባላል ነበር ትላንትና። እኔ እንደውም አሁን ለእንትና ከተባለው በላይ እኔ አልተባልኩም እያልኩኝ ነው፣ አሁን መጽናናት የጀመርኩት ትማሮች፣ የእውነት ስሜቴን ከጠየቃችሁ ትላንትናሁን እዛች ነጭ ቀማል ቤት ነፍ ነገር ሲወራ ነበር አይደል? በዚህ ገብቶ በዚህ ወጥቶ በዚህ ሄዶ በዚህ መጥቶ፣ ቤታ እንደዚህ እንትና አባቷ እንደዚህ ያስደርጋ፣ ጉቺ አባቷ እንደዚህ ሆኖ አጎቷ እንደዚህ ሆኖ በዚህ ወጥቶ በዚህ ገብቶ፣ ትላንት ወዳጅ የነበሩ ሰዎች ናቸው ዛሬ ሌላ የሚሉት አማኑኝ ቅርብ ቀን ደግሞ ወዳጅ ይሆናሉ። ማሮቼ ማርክ ማይወርድ ዛሬ ቁጭ ብለው እየተናገሩ ያሉ ሰዎች ቅርብ ቀን ተገልብጠው ይኸው ቃል ለምድር ለሰማይ ጉቺ ምን አለች በሉ። ወዳጅ ሆነው ደግሞ ወደኛ ደግሞ ተገልብጠው ያሞግሱናል። ከዛ እኛ በቶፒክ ነው የምናወራው ይሉናል። ስለዚህ ይመቻቸው፣ ይመቻቸው። እኔ በሬን አንኳክተው እስካልመጡ ድረስ ማን ምን አለ ማን አወራ ማን አላወራ ቀረ እኮ እኔ ሰዎችን ለማስረዳት ሰዎችን እንዲገባቸው ለማስረዳት የሄድኩበት ርቀት የደከምኩት ነገር ዛሬ ላይ ቆም ብዬ ሳስበው እነዛ ቀናቶች በህይወቴ ተመልሰው ቢሰጡኝ እላለሁ ጌታ እነዛን ቀናቶች እግዚአብሔር እንዳልተፈጠረ ድጋሚ ቢመልስልኝ ደግሜ ያላስረዳችሁ በቃ የሆነ ሰው ማለት ሚዲያ ላይ ያለ ሰው ሪል መስሎኝ ይገባቸዋል ብዬ ለማስረዳት የደከምኩበት የደከምኩባቸው ቀናቶች ምንም እንዳልተፈጠረ ድጋሚ እግዚአብሔር ቢመልስልኝ ብዬ እመኛለሁ ሚዲያ ላይ ያለቀስኩባቸውን ቀናቶች እንዳልተፈጠሩ እግዚአብሔር ደግሞ ቢመልስልኝ ማንም ተነስቶ የሆነ ላይሰንስ ይለጥፍባቸዋል ቢከስ ስትጣሉ የኔ ቆንጆ ብሎ ጸብ ስለሌለ እሷ እኮ ቆንጆ ነች ብሎ ጸብ የለም። ስትጣሉ ያለውንም የሌለውንም ነው አምጥተው የሚፖስቱት። ስትጣሉ ያንንም ይሄንንም ነው አምጥተው የሚለጥፉባችሁ ገባችሁ? ስለዚህ ኦፍኮርስ እንድንናደድ እኮ ነው እየሰደቡን ያሉት። ምንድን ነው የምታስቡት? እኔ እናንተ ራሱ ታስቁኛላችሁ። ምንድን ነው እየጠበቃችሁ ያላችሁት? ያበሳጫቸዋል ያሉበትን ርቀት ያህል ነው የሚሄዱት ያ ያናድዳቸዋል የሚሉትን ያህል ርቀት ነው የሚሄዱት። በቃ ቤቱ ልክ ብንሄድ እናበሽቃቸዋለን፣ ቤቱ ልክ ብንሄድ ይናደዳሉ። ባሉበት ርቀት ልክ ነው የሚሄዱት። ያ ሊያስደስቱን ሲፈልጉ ደግሞ ያልሆኑትን ሆንን ብለው ነው የሚያወሩት። ትላንትና እነቤታ ቤት ሁለት ወር ሰራተኝነት ሰርቻለሁ ስትል እውነት መስሏችሁ ነው በዛ ልክ እንድንደሰት እኮ ስለፈለጉ እኮ ነው። እነ ጉቺ ቤት ነበር ቴሌቪዥን የማየው ስትል እውነት መታኛ ቤት ቴሌቪዥን አይታም እኛን ለማስደሰት የሚሄዱበት ርቀት ነው። አሁን ደግሞ ሳንመቻቸው መቻቸው ስንቀር በዛው ባሉት ልክ ቤቱ ድረስ ሄደው ለማናደድ እንደሚሄዱ ይሄ ካልኩሌሽኑ ካልገባችሁ ሚዲያ አልገባችሁም ማለት ነው በቃ ኦነስትሊ እኛ ቤት መታ ቴሌቪዥን አይታ እነ ቤታየው ቤት ተቀጥራ ሰርታ እኮ አይደለም። በዚህ ልክ ላአውራ ላስደስታቸው፣ ልዘምርላቸው ነው። ዛሬስ ዛሬ ደግሞ ያለው ድባብ ልክ ስላልሆነ ለማናደድ የተፈለገው ርቀት ያክል ይኬዳል። የተፈለገው ርቀት ያህል የትላንቱ ውሸት ነው፣ የዛሬውም ውሸት ነው። ኢንዶፍ ደደይ ዜሮ ፕላስ ዜሮ ኢኳል ዜሮ። እነቤታ ቤት ሰራው፣ ውሸት ነው ቤታ እንደዚህ ናትም፣ ውሸት ነው። ግን ኢትስ ኦል አባውት ሶሻል ሚዲያ እኔ ምን ምን ምን ቢባል ምንም ነው የማይመስለኝ። ያው ምን ምን ምን ምን ቢወራው ምንም ነው የማትመስሉ። አንደኛ ሚዲያ ላይ እግዚአብሔርን መፍራት ብሎ ነገር ስለሌለ፣ አይ ዶንት ኬር። እግዚአብሔር የሚባለውን ነገር ረስታችኋል አብዛኞቻችሁ። እየማላችሁ ጭምር ነው የምትዋሹት እየማላችሁ ጭምር የፈጣሪን ስም እየጠራችሁ እንደው አይ ዊሽ ገና ስሙን ስትጠሩት እንዲህ ጉሮሯችሁን እንቅ ቢያደርግ ቢቻል፣ ፈጣሪ ልክ ገና ስሙን ስትጠሩት የሆነ ነገር ስትዋሹ፣ የውሸት ኮመንት ስትጽፉ እጃችሁ እዛው ኮመንቱ ላይ ድርቅ የሚል ቢሆን የእውነት ይሄ ውሸት ስሙን ጠርታችሁ ፈጣሪን ጠርታችሁ ውሸት ስታወሩ ጉሮሯችሁ እዛው ጋር ጥብቅ የሚል ቢሆን፣ አቤት እንዴት በፍቅር እንደምንኖር። አሁን ቲክታክ የሆነ ስህተት ስንሰራ ሶስት ቀን ምናምን አራት ቀን ይቀጣናል። ልክ ስንዋሽ ሶስት ቀን እንዳናወራ ቢያደርገን እንደ ቅጣት ሶስት ቀን አንደበታችን ብያዝ እንደ ቲክታክ ቻይና እንደሚቀጣን እንደዛ ቢቀጣን ፈጣሪ እማይሆን ኮመንት ስትጽፉ ለሶስት ቀን እጃችሁ እንዲህ ብሎ እንዲቀር ቢያደርጋችሁ በጣም ምርጥ ነበር እኮ፣ ተከባብረን ተዋደን፣ ጸብ የለ፣ ጥላቻ የለ፣ አንተ ትብስ አንቺ ትብሽ መባባል የለ፣ በቃ ተከባብረን እንኖር ነበር። ያቺ ቅጣት ብትኖር አስባችሁታል? ይቺን ቅጣት እግዚአብሔር የሚያደርግ ቢሆን ኖሮ እስኪ ቲክቶክ ላይ ማን ነበር የሚቆየው? የማን አንደበት የሚዘጋ ይመስላችኋል? እስቲ ጻፈው፣ ሜንሽን አድርጎ በውሸት የማን አንደበት የሚታሰር ይመስላችኋል? ጋይስ እውነት እንደዛ ቢያደርግ አሁን ቲክቶክ ወይ ቂጥ ወይ የሆነ ነገር ወይም የማይሆን ነገር ስናሳይ ድርግም አድርጎ ነው አይደል፣ ለሶስት ቀን ለሰባት ቀን ምናምን እያለ የሚዘጋ እንደዛ ቢዘጋ እንደዛ ለሶስት ለሶስት ቀን እንደሚዘጋው ጥርቅም አድርጎ ለሶስት ለሶስት ቀን አንደመታችንን ቢያስሩ አስባችሁታል። እያንዳንዳችን ስሙን በሐሰት አንጠራ አለቅ ስሙን በሐሰት አንጠራ ማብራሪያው የምትሰጡት መግለጫ ውሸት። ትላንት ስታጋንኑልን፣ እኔ መቼም እንደው ሳይጋነን እድሜ ዘላለሜን ይቀራል እንጂ እነ እንትና ቤት ሰራተኝነት ሰርቻለሁ። አለልም አለልም። እንዲህ ሳይጋነን ሳትደሰት ለምን እድሜ ዘላለማን አቀርም ቤቴ ኤል ሰራተኝነት ሰርቻለው እነሱ ቤት ማሩን አፈቀኝ። ጋሽዮናስ የሚያመጡት ያመጡት ማኑና አለ ሰው፣ ዛሬ ተገልብጦ ሌላ ነገር ሲል የትላንቱ ምሽት የዛሬው ምሽት እኮ ነው። ጋይዞች እኔ እዛ ቁጭ ብላችሁ የምትኮምቱት ሰዎች ናችሁ። የምታዝናኑ የምታዝናኑ እዛ ቁጭ ብላችሁ የምትኮምቱት ትክክል እያላችሁ እናንተ ናችሁ የምታስቁኝ፣ ሌላ ማነው ማለት